ብዙ ነገር ማድረግ የምትችልበት አቅም ያላት ሰው ናት። ስለዚህ አሁን አሳልፋ ልትሰጥ ትችላለች። ለእናቷ አሳልፋ መስጠት ካልፈለገችስ? አሁንአደባባይ ላይ ሚስጥሩ ወጥተዋል። ምን ወጥተዋል? ቆይ ለምን ጆከር እንደዚህ አናረግን

መቷ ቢሆንም ለልጇ ሪስፔክት መኖር አለበት። እንደዚህ ያለ እናት እንቅር ብሎ አስር ሺህም እናት አይኖረኝ። እንደዚህ ያለ አደባባይ ላይ የምታዋርደኝ እናት አይኖረኝ፣ አልፈልግም አልፈልግም። ልጄ ሰካራም ናት እያለች በሰው እያሰደበችኝ የምትውል እናት ከሆነች አልፈልጋትም። እናቴ አትውን እናቴ ለወንድ

መነጋገርም አልችልም። እውነቱን ልንገርሽ፣ ማን እኔ ስለ ወሸላ እና ስለ ሙሙን የገብች እዚህ ጋር ልጅቷ፣ እናቷ አይሆንም ካለቻት አሞራው ጋር ቀጥ ብላ መሄድ ትችላለ። የመሄድም አቅም አላት ልጅቷ። እንዴት ነው አሜሪካ ፓስፖርቱን ቀደደች። በምንድን ነው የምትመጣው ወደዚህ? አንድ ነገር ስላልገባ አንተ በምትሄድበት መንገድ ሂደህ ልጅቷ ማገኘ ልጅቷ ፈቃደኛ ከሆነ ከፈለገች፣ ዩ ጠብቁ ጋይስ፣ ሁላቸው ማለት ነው። ነገ ማታ በሙሉ አድርገን ቀርጽን፣ አሞራው አንድ ልጅቷ ከፈለገችህ፣ አንተ በፈለግህበት መንገድ ታግለህላትን ማስወጣት ትችላለህ። እናቲቱ ግን ስላለችው ነገር ስላሳደገች ለተናገረችው ነገር እናቲቱ መሰደብ የለባት ይሄ በድላታ ላይ ለምትሉት ነገር የበደለችው ነገር ካለ አውጡና ለጥፉት በቃ ከዚህ በላይ ዜድም እየተናገረችው የሰደባት ሰው የለም ጆከር ማንም የሰደባት ሰው የለም እንድትሰደብ ያደርገችው ራሷ ነች ገባ ልጅዋንም እንድትሰደብ ያደርገች ከባድ ነው ልጅቷን አሳምነህ ልጅቷን አሳምነህና ምንም ማሳምንበት ነገር የለም እዚህ ጆከር ስማ ሁላችሁም ጠብቁ። ዩቱብ ላይ ራሷ በራሷ ድምፅ አድርጋ በራሷ ቪዲዮ አርጋ የእናቷን ድምፅ ጋር ሙሉ ከጅምሮ እስከ መጨረሻ ያለውን ራሷ ታስረዳቸውለች። ለእናቷ ለቀዋለች፣ ኢንስታግራም ለቀዋለች ራሷ። እስኪ አንድ ጥያቄ ስንት አመቷ ነው? ወደዚህ ሀያ አንድ በምንም ቢሆን